በዛ ለምንድን ነው ግን የሰለምኩ አንተ? እኔ የሰለምኩት እውነትን ስላገኘሁ ነው። ቁርአን ላይ ከዚሁ ከእስራኤል ጓደኞቼ ብዙ እያወራኋቸው ብዙ እንትን እያልኳቸው እነሱ በእርግጥ የይሁዲ እምነት ተከታይ ነበሩ። እኔ ደግሞ ኦርቶዶክስ ክርስትና የሚባለው ማንነት ውስጥ ነበርኩ። እና እያነበብኩ እየጠየቅኩ ብዙ ነገር እንትን እያለብኝ እየተጋጨብኝ፣ ከዛ ነው በቀጥታ ግን አልሰለምኩም እንዳልኩ ወደ ፍልስፍናው አለም ነው የገባሁት። በቃ የሉም ይሄ ሰው ልጅ አይምሮ የፈጠረው ተረት ነው ምናምን፣ ወደሚል ሰይጣንም እግዚአብሔርም የሉም ይሄ ሰዎች አይምሮቸው ውስጥ ፍርሃታቸው ፈጠረው ወደሚል ሀሳብ መጣሁኝ። እዛ ውስጥ በነበርኩ ሰዓት ያው እንዳልኩ በማንበብ ነው ብዙ ነገር እና እውነት የትካህናት የሚለው በሚለው ፍለጋ ላይ ነው እኔ ወደ ኢስላም የመጣሁት ማለት ነው። ግን እንትን አይሆንም አይደለም። አሁን ለምሳሌ ከአብዛኛው ሰው ከክርስትና ሲወጣ ወዴት እንደሚሄድ አንተ እንዳልከው ነው። ሰው መቀበል እንትን ይለዋል እንጂ ብዙ ሰው የማይታወቅ ሰው ነው ያለው፣ እንደዚህ በተለይ ኢትዮጵያ ውስጥ ብዙ ወጣቶች ናቸው አንተ እንዳልከው እና ግን ከክርስትና ወጥተህ የሆነ ቦታ ላይ ስታረፍ እዛ ቦታ ላይ ሰላም አጥተህ ለምንትን ለማምለጥ ብለህ የገባህበት እንዳይሆን እንደው አሁን ያለንበት አይደለም። አይደለም በፍጹም እንደዛ አይደለም። ልብህን ካልዳመጥከው እና እውነትን በትክክል የምትፈልግ ከሆነ መጀመሪያ ምንድን ነው የምትፈልገው የሚለው ነው ወሳኙ ጉዳይ። አንተ ምንድን ነው የምትፈልገው? የልብህ ጥያቄ ምንድን ነው ነው ልብህ የሚልህን በደንብ የምታዳምጥ ከሆነ ያንን እንትን ትላለህ። እንዳልከው ብዙ ልጆች ሰዎች ከክርስትናው ወደዛ ወደ ፍልስፍናው የሚመጡት የመጽሐፉ ባህሪ ነው፣ የመጽሐፉ ባህሪ መጽሐፍ ቅዱስ በፍልስፍና ሀሳቦች የተሞላ በተለይ እነዚህ የጳውሎስ ጽሑፎች በፍልስፍና ሀሳቦች የተሞሉ ስለሆኑ እውነታን በበቂ ሁኔታ አጥጋቢ በሆነ ሁኔታ አታገኝም እና እውነትን ፍለጋ እንድትሰደድ የሚያደርጉ ናቸው። በትክክል ከተረዳቸው ካየሃቸው እና ከቆይታዎች በኋላ ነው ወደ እስልምና የመጣሁት። ምክንያቱም እውነት እዛ ጋር እንዳለ እየተረዳው ስለመጣው ነው ወደ ከፍልስፍናውም አንፃር ካለው እውነትም አንፃር እና ያ ነው እና በነገራችን ላይ እኔ አንድ አባ የቁርአን ቨርስስ ሳላነብ ነው እስልምና የተቀበልኩት ሳላነጻጽር ማለት ነው። እንዴት ብትለይ? የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። መጀመሪያ የተመለከትኩት እዛኛው የፍልስፍና ዓለም ውስጥ እያለሁ ረሱል ሰለላሁ ዓለይሂ ወሰለምን ነው። ማን ናቸው? ምንስ ነው የተላኩት? በቅንነት እስቲ ዝም ብለን እሳቸውን ከሰማ ናቸው እሳቸውን ከተረዳ ናቸው ወደዛ መንገድ እንመጣለን። ምክንያቱም ምንድን ያስተላለፉት መልእክት እሳቸው ምንድን ያሉት ልክ እንደ ቀደምት የነበሩትን ነቢያት የሚክዱ ናቸው ወይስ የሚያጸኑ የሚያምኑ ብለህ ስትጠይቅ የሚያምኑ መሆናቸውን ታገኛለህ። ሲቀጥል እሳቸው ነብይ ለመባል የሚያበቃ ኤለመንት አላቸው ወይ ብለህ ስትመለከት ሙሉ ነብይ መሆናቸውን የሚያበቁ ብዙ ነገሮች አሉ። ሲቀጥል እሳቸው የተላኩት ለአንድ ወገን ነው ወይ ልክ ሌሎቹ እኔ ለአይሁድ ነው የተላኩት እኔ ለሮማውያን የተላኩት እኔ ለእንትና ነው የተላኩት የሚል ወገንተኝነት አለ ወይ ብለህ ስትመለከት ፈጽሞ የለም ለዓለም ህዝብ ነው ቀዩም ጥቁሩም ነጩም ቢጫው ምሳቸው ዘንድ እኩል ነው ሰው መሆን ላይ ይሄ አየው ስብእናቸው ሰው መሆን ማንነት ላይ ነው የመጀመሪያው ትክክለኛ ሃይማኖት ብዬ ማምነው ለዛ ነው ሰውነት ሰው መሆን ላይ ነው የሰሩት ገብቶሃል እያልኩ ያለሁት እነዚህ እነዚህ ነገሮች ይበልጥ እንድሳብ እንዳደምጣቸው ከዛ መልእክታቸው ምንድን ነው ፖዘቲቭ ነው ሰላም ነው ፍቅር ነው ኢየሱስን ደግሞ ከማንም በተሻለ እሳቸው ገልጸውታል አብራርተውታል ተረድተውታል እና እሳቸውን ብቻ በመመልከት ነው ወደዛ ነገር የመጣሁት እንዳልኩ ነው የሚያጠግብ እንጀራ ከመጣዶ ነው የሚያስታውቀው እና እውነትን የምትፈልግ ከሆነ ምልክቶች ይበቁሃል እና በዛ መልኩ ነው ማለት ነው እኔ የመጣሁት እና ከክርስትናው ምስወጣ በእንደዚህ አይነት አመክኛዊ በሆነ ይሄ ሜታፊዚክስ የሚባለው የፍልስፍና ጽንፍ በጣም እንትን ይለኛል፣ ይመቸኛል እና በዚህ አይነት ምክንያታዊ በሆነ እንትን ውስጥ ነው ማለት ነው የመጣሁት ወደዚህ ወደ ስልምና ስንት ሆነ? አቤት ስንት አመት ነው አሁን? ከሰለም አሁን አንድ ዓመቴ ነው። ተመችቶሃል? እጅግ በጣም ይገርመሃል። ልክ ይታወቀሃል፣ የጫማ ልክህን ስታገኝ ማለት ሳትጨናነቅ፣ አይምሮህ የሆነ እረፍት ሲያገኝ መልሶቹ ሲመለሱለት ይሄ ቃላቶች አሁን የማወራቸው ቃላቶቻቸው የማይገልጿቸው ስሜቶች አሉ ባብ ልብህ ያውቀዋል። በቃ የሆነ እርግት ይላል፣ ስክን ይላል። በቃ ቦታው ላይ እንዳለህ ይሰማሃል። ቆመህ እንደዚህ ፊል ታደርገዋለህ፣ ልክ በነቢያቱ ዘመን እንደነበሩ በቃ የሆነ አምስቱን ወቅት ጠብቀህ ፈጣሪህን ስታመልከው ጽድት ብለህ ፊቱ ስትቆም ከወጣህ በኋላ ያለህ አእምሮ ሰላም በቃ ህሊናህና ልቡና ምንም ነገር ብታደርግ የማትዋሸው የማትደብቀው ይሄ ስውሩ የአይምሮህ ክፍል አለ ህሊና። እሱ ሲረጋጋ ሲሰክን ሲመለስለት ጥያቄው ቁጭ ሲል ሲያርፍ ይታወቅሃል፣ በቃ ገብቶሃል። ያ ነው ማንም ስለ ጮኸ ማንም መቶ እዚያ ጋር እንትን የሚል አንተ እዚያ ውስጥ ሰላም ነህ። በትልቅ ውካታ መሀል ሰላም ሆነ ስትጓዝ ታያለህ። ከዛ ደግሞ ስትፈተን ታየዋለህ የእውነት አንደኛው መለኪያ ያ ነው። እውነት ያለ እሳት አትነድም። ማለት ከእውነት ጋር ሁሌም እሳት አለህ። እውነት ከያዝክ ሁሌም ትነዳለህ። እና መንደዴን ሳየው በእርግጥም ለካ እውነቱን ይዤዋለሁ እንድል ሆንኩኝ ማለት ነው። በማን የተፈተንከው በማን በምንድን የነደድከው? ያው በቤተሰብ፣ በክላስሜት፣ በቅርብ ጓደኛ በቀድሞ በፍቅር ጓደኛ በቀድሞ ፍቅር ጓደኛ ሁ ያው ተለያይተናል። እንደዚህ በቃ ይከብዳል። እና ግን በቤተሰቦችን መፈተን ወይም ከፍቅረኛ ጋር መለያየት ይሄ አንተ ያለበትን እውነትነት ያረጋግጣል ብለህ ታስባለህ? አዎ፣ እንዳልኩ ነው። እውነት አንደኛ ይፈትናል፣ ሁለተኛ ደግሞ አንተ እውነትን ፈልገህ ማለት ትክክለኛው የአይምሮ እና የህሊና ሰላም እና የጠየካቸው ጥያቄዎች በትክክል ከተመለሱልህ አንተ እውነቱን ካገኘኸው። ለምሳሌ አብርሃም ምን አደረገ? ያ ሁሉ ቤተሰብ ጓ እያለ እየተቃወመው የአባቶቻችንን እንዴት ምናምን እያለ እውነትን ይዞ ብቻውን ነው የወጣው። ብቻውን ሲወጣ ከላይ ፀሐይ እያነደደው፣ ከስር የአሸዋው ሙቀት እያነደደው ገብተሃል። ስለሚበላ ስለሚጠጣ ነገር ሳያስብ ብድግ ብሎ ከባቢሎን ምድር ተነስቶ ብን ብሎ ሲወጣ የገባው እውነት ያቺ ለሱ ልብ ብቻ የሱ ልብና አይምሮ፣ የሱ ህሊናና አይምሮ የገባቸው እውነት ስላለ ነው። ገብቶሃል? በቃ ይህ እንዲህ ያደርገሃል። ያንን ሴንስ ታገኘዋለህ ነው የምልህ። አገኘህኝ? አግኝቻለሁ። ግን አንዳንዴ ሰው እኮ አሁን ለምሳሌ የሆነ ማንነት እንትን ሆነ እንበል፣ አላስፈላጊ የሆነ አንተም ማንም ሰው የማይደግፈው ማንነት ተቀበለ እንበል። ሰውየውና ብዙ ሰዎቹ የማይቀበሉት ከሆነ ይፈተናል። እሱም መፈተኑ ግን እሱ ጥሩ መንገድ ላይ ያለ እንዳለም ያሳይ አይደለም፣ አያረጋግጥለትም። ገብቷል ስለዚህ አንተን በነሱ መፈተንህ አንተ እውነት መንገድ ላይ እንዳለህ ሊያረጋግጥ ይችላል ወይ? ጠይቄ ነበረ። አሁን ለምሳሌ አንድ ሰው ተነሳ በል ብል ተነስቶ በቃ እንትን ሆነ ይሄ ምንድነው? በቃ እንትን አላስፈላጊ ማንነትን ተቀበለን በል ለምሳሌ ገ ሆነን በል ከዛም ቤተሰቦቹ አይቀበሉትም፣ በቤተሰቦቹ ይፈተናል። በቤተሰቦቹ መገለል፣ በቤተሰቦቹ መፈተን፣ አለመወደድ ከቤተሰቦቹ መራቅ የእሱን እንትን አይደለም፣ የእሱ እውነት እንደትን አያረጋግጥም፣ ለማለት ፈልጌ ነው። ይውለ ልቦና ዋላ የእሱ ልብ የሚነግረው ነገር አለ። አሁን ያልከውን ነገር ባልደግፈውም ለምሳሌ የጠቀስከውን ነገር ባልደግፈውም፣ ግን የዛ ሰው ልብ ልቡ የሚነግረው ነገር አለ። አንተ እኮ እኔ አሁን ሳውራህ ልብህ የሚነግርህ ነገር አለ። ይህንን ፕሮግራም ስትጀምር ልብህ የነገረህ ነገር አለ። ከአይምሮህ ጋር አውርተሃል ከህሊና ከራስህ ጋር ያ ውስጥ ያለ ጥያቄ መልስ ሲያገኝ ልብህ ሲረጋ ሲሰክን ስታይ ያ ነው የአንተ ትክክለኛው እውነት። ገብቶሃል? ያንን ነው እያልኩ ያለሁት። ገብቶሃል? የጠየኳቸው ነገሮች፣ ግራ ያጋቡኝ ነገሮች፣ ለምን ሆኑ እላቸው የነበሩ ነገሮች፣ ከየት መጡ እላቸው የነበሩ ነገሮች ምላሻቸውን አገኘሁኝ እና ይሄ ነው በቃ ትክክለኛው መንገድ ወደሚል ማንነት መጣሁ ማለት ነው። በዚህ አይነት መልኩ ነው ከዛ፣ እኔ ወደዚህ ስመጣ ፈተናው መጣ። ገብቶሃል። አሁን ምን ሆነ? ከልቤ እውነት ጋር ሆነ ማለት ነው ፈተናው። ስለዚህ እኔ የልቤን እውነት ነው የምሰማው፣ ልቤን ነው የምሰማው። ያ ልቤ የሚነግረኝ ነገር ነው እውነት፣ ያ የሚሰማኝ አይ መፈተንህን ሳይሆን ፈተናውን ማለፍህ ነው እውነቱ ሊያረጋገጥ የሚችለው ምክንያቱ፣ እንደዛ አይነት ነገር ነው መሰለኝ ካልሳሳትኩ፣ እራሱ በቃ ይመቼ ይመቼ። አላጨናነቅህ ግን፣ ኦርቶዶክስ ከነበርክ ለምን አልጠይቅም? አንተ ከነበርኩ በነበረ በነበር ሊጠይቀኝ ባቢላ፣ አንተ ትክክለኛ ባቢላ፣ ማን አሁን አደባለከው አሁን ሰምህን አገኘው። እንደዛ ነው ይባለ። አንዳንድ ሰዎች እነተጀ ብሬ ምናምን ቁጭ ብለው አይ የሚሰልም ሰው እኮ የለም፣ ግን ድራማ ይሄም ነው እየሰሩ ያሉት ምናምን ነገር ይላሉና እኔ ይቃወማለሁ። ምክንያቱ ሰውን ማዳም እንፈልጋለሁ። ሰው እንዲሄድ እንዲኮብል ላይ አልፈልግምና እኔ የእነሱ ተቃዋሚ ነኝ። እና ከነበርክ ላረጋግጥ ነው። አረጋግጬ ልቀበል ነው እስኪ እስቲ ጠይቀኝ እሺ ስለ ኦርቶዶክስ ነ ተጠይቀ ጠይቀኝ አይ ይቅርብ ይቅርብ ኧረ ጠይቀኝ ግድ የለም ይቅርብ አለማውቅም እኮ አላውቅም አላውቅም ብትል እራሱ እኮ እስኪ ጠይቀኝ ችግር የለውም አሰላሙ አለይኩም ረመቱላ በረከቱ ወአለይኩም ሰላም ረመቱላ በረከቱ በመጀመሪያ ለህዝና ኢንሻላህ ኦርቶዶክስ አማኝ ነበርክ? አዎ። ኦርቶዶክስ ሃይማኖት ላይ ምን ያህል አማኝ ነበርክ? ለእምነቱ ያኔ ምን ያህል ታመኔታ ነበረክ? በጣም አማኝ ነበርኩ እስከ ሰንበት ትምህርት ቤት ይሄ ሰንዳይ ስኩል እስከሚባለው ድረስ ገብቶ እስከ መማር እስከ ትምህርት ቤት እና ሰንደይ ስኩል እስከ መግባት ቅርብ ነበርኩኝ። እስከ ማገልገል ምናምን የደረሰ ነበር ማለት ነው። ታማኝነት አገልጋይነት ዛ እሺ እስኪ አንተ ክርስቲያን መሆንህን ለማረጋገጥ አንድ ነገር በሌላቸው ያኔ ወይ ከመሀሌት ወይ ደግሞ ከሰዓታት ወይ ደግሞ ከጠዋትና ከማታጸሉት በቃ ቃል ያለ ከጧትና ከማታጸሉት ዝሃም ዘረጉ የሚባሉ አሉ። ከነሱ ትንሽ በቃ አንዲት መስመር ብቻ ማርያምን በምንጦላውት ውስጥ ያወድሷታል። ሀዳስ ጣዋ ለአንቺ ምስጋና ይገባሻል እያሉ ከዛ ቅድስት ነሽ እና ምስጋና ይገባሻል፣ የመለኮት ማደሪያ ነሽ እና ምስጋና ይገባሻል። ያ እንግዲህ እስታክፍሩ ላላ ይቅሪ በላይ እያለ ይቀጥላል ማለት ነው። ይሄ የዘወትር ጸሎት ላይ አለ። ቅዱስ ኤፍሬም ሶሪያዊ እየደረሱት ነው። ከሰኞ እስከ ሁድ የሚደረስ የማርያም ጸሎት ነው። ሁልጊዜ አስራ አንድ ሰዓት ላይ አባታችን ሆይ ተብሎ ከተጀመረ በኋላ በጸሎት በጌታዬና በመድኃኒቴ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና ሰው መላ አክላቴን ሶስት ጊዜ አመትባለሁ እያለ የሚቀጥል ጸሎት ነው ማለት ነው። ውዳሴ ማርያም ነው። አውቀዋለሁ ላይ ክርስቲያን መሆነን ለማረጋገጥ ነው። ክርስትና ላይ ምን ደስ ይለ ነበረ? ደስ ደስ ይለኝ የነበረው እውነት ለመናገር ለነዳያን የሚደረገው ነገር ማለት ለኔቪቴዎች የኔቪቴዎቹ የተለያየ አይነት አመለካከትም ሃይማኖትም ቢኖራቸውም ይሄ ማብላት ላይ ጥሩ ናቸው። እምነት ላይ የምር ሰዎቹ ማለት ምእምናኑ የምር ነው አንድ አምላክን የሚያመልኩት የሚያምኑት ግን ያው ተታለዋል ማለት እንደዛ ነው። እኔ የማስበው ውስጣቸው ውስጣቸው ያለው ነገር ለሃይማኖት ውስጣቸው ያለው ነገር ጥሩ ነው። መልካም ነው። ግን አያነቡትም መጽሐፉን። በጥልቀት እንዲያነቡት አይበረታቱም። አይበረታቱም ማለት አለመፍቀድ ሳይሆን አለማበረታታት። ይሄ ተነሳሽ እንዲሆኑ አይደረግም። እንዲያውቁ አይደረግም። ግዕዙን እንዲያውቁ አይደረግም። ለምሳሌ የስቅለት ዕለት የዓርብ ቀን ስግደት ይባላል ይሰገዳል። እኛም በፊት እንትን ነበር። ከዚህ በኋላ ቆይቶ ነው እኔም ያወቅሁት፣ እና የሚባሉትን ነገሮች አያውቀው ምዕመናኑ እና እንዲያውቁት አዌር እንዲሆኑ የማድረጉ የማነሳሳቱ እንትን ላይ በጣም የደከመ ነው። ያ ደግሞ እንግዲህ የኔ የግል አመለካከት ነው። ምናልባት ሊቃውንቱ ጋር ይሄ ነገር በጥልቀት ከተነበበ ከታየ መንጋው ይበተናል የሚል ፍራቻው ያለ ይመስለኛል። ይሄን የግል አመለካከት ነው። ጀዛከሏሁ ኸይር። ያው ከታች በቃው በቃው እያሉ ነው። መርሃብ እናመሰግናለን።